ቡራ መለያየታቸውን አስመልክቶ የብሩኬ ሰላሳዎቹ አፍቃሪዎች ኦ ማይ ጋድ ነገራችን ላይ በራሴ ስላየሁት ነው። ብሩኬን ስናድንቀው ስንወደው አፍቃሪ እንመስላችኋለን መሰለኝ። ተሳስተሻለ እህቴ ማለት ነው። ማድነቅና ማፍቀር ይለያያል። ማድነቅና ማፍቀር በደንብ አድርጎ ይለያያል። ሰምታችኋል አይደለ? የሚያፈቅረው ሃይሚን ብቻ ነው እኛ ደግሞ በስራው በማንነቱ እንወደዋለን። ቡራን ማለት ነው በሚያደርገው ነገር ለሃይሚ በሚሰጠው እንክብካቤ። ሰው ተሳስታቸዋል። እዚህ ጋር የቡራ አፍቃሪዎች ሰላሳ ሁለት ምናምን ምናምን ምን ሃይሚ እያለች ሀይሜ እያለች በሷ ላይ ልግባ ሚን ምን ምን አይነት እኔ እንጃ እኔ በምን አይነት ጌዝ በምን አይነት ሀሳብ እና ትንሽ ያስደብራል ይሄ ነገር ማለት ነው። ብዙዎቹ እንደዛ ስለሚጠቀሙበት እኔ አሁን እዚህ አፍቅር ላው አይደለም ስለ ብሩክ ወገቤ ልጅ የምከራከረው በማንነቱ ንጹህ ስለሆነ አስተሳሰቡን፣ ለቤተሰብ ባለው ክብር፣ በዛ ነው የምወደው። ሰው አፍቃሪ የሚሉት ውሸታቸውን ነው ማለት ነው። እስኪ ለማንኛውም እስከ መጨረሻ ድረስ አዳምጧቸው ማለት ነው ቤተሰቦች። ማይ ጋድ ሰላሳ ሴቶች ግሩብ ከፍተው ስለ ቡራ ያወራሉ አሉ። ሀይሚያት ሆኖ ማትረበው ምን እኛለንለት እናሳድገዋለን። እንዲቀየር ከፈለጋችሁ ሀይሚን ዝቅ አርጋችሁ ቡራን ከፍ አድርጉ ሲሉ በአደባባይ ተሰምተዋል። አቤት ውርደት! ብሩኬ ብታመልጥ ይሻላል። እነዚህ ሴቶች መጥተው ሳይቆንሱብን እኮ ነግሬያቸዋለሁ። ሀይሚና ብሩኬ ሲጣሉ አይጥ ያየሽ ድመት መስለው ነው አሰብስፎ ሴቶቹ የሚጠብቁ ምላችሁ በምክንያት ነው እኔ ለምን መሰላችሁ አፍቃሪ ያልኩበት? አዎ አፍቅራችሁት ነው። እውነቴን ነው። አድናቂ ብትሆኑ የሚያደንቅ ሰው ብሩኬን ብቻ ለይቶ የኔ ሸበላ የኔ ጠንበለል እያለ አያሽቃብጥም። አያሽቃብጥም ሀይሚ እንዲህ አድርገው መጥፎናት እንዲህ አድርጓት ምናምን፣ ብሩኬ የዋህነው ቅን ነው ምናምን እያሉ አያወሩ። አድናቂ ማለት ሁለቱም እንዲታረቁ የጋራ የሆነ ሀሳብ የሚሰጥ እንጂ አንዱን ከፍ አድርጎ አንዱን ዝቅ እናድርገው፣ አንዱን ከፍ እናድርገው፣ የሀይሚ አድናቂዎች ለእሷ አክብራለች፣ እሷ በአድናቂዎቿ ትኮራለች ምናምን ሳይሆን አድናቂ ብትሆኑ ኑሮ ሁለቱን ለማስታረቅ ለሱ የምትጠቅመው። ምክንያቱም ከዛ ጀምራ እስካሁን ድረስ አብራው ሰርታ መኪና የገዛው ከሱ ጋር ስለሰራ ነው። ብቻውን ቢሆን እንደዚህ አይሆንም። ይሄ ሁልሽም ታውቂያለሽ ጠንቅቀሽ ማለት ነው። ስለዚህ ሀይሚ መጥፎ ናት ብሩኬ እንዲያድርግ ከፈለጋችሁ ከፍ ከፍ እናድርገው ሳይሆን የምትሉት የነበረ እንዲታረቁ የጋራ የሆነ ሀሳብ ሰጥታችሁ፣ እንዲ ቢያደርጉ እንዲ ይሆናል ብላችሁ ማስማማት እንጂ ግሮብ ከፍታችሁ ሀይሚ እንዲናት አይ እናንተ አድናቂ አይደላችሁም፣ አፍቃሪ ናችሁ። ምንንስ ነው አፍቅራችሁት ነው። አይድሌ አይድሌ። ለማንኛውም ፎቶአችሁን ብትሰጡን ጥሩ ነው፣ ምክንያቱም ደረጃ እንሰጣችኋለን። አንድ፣ ሁለት፣ ሶስት የትኛዋ ትሆነዋለች የሚለውን እንመርጠለታለን እንጂ አድናቂ ነን ብላችሁ እንዳታወሩ ብቻ። አሁን ብሩኬ ቦራ ወንድም አለም እሩጣ አምልጥ። ሰላሳ ሴቶች እየተማሩ ሊመጡሉ ነው በሰልፍ። ወይ ጉድ! ወይ ጉድ! ወይ ጉድ! እና እነዚህ ሴቶች መጥተው ሳይቆንሱ ብ ብታመልጥ ይሻላል። እንዲህ ጉድ እኮ ነው እናንተ። ለካ ግሩፕ ከፍቶ የሚያወሩልኛል ይ አይመግማማት አይ መግማማት ይጀምሩ። ብሩኬ ከሀይሚ ውጭ ማንም አይፈልግም። ብሩኬ ቢሆን ሀይሚን እንድትሰድባ፣ ስለ ሀይሚ መጥፎ ነገር እንድታወሩ በጭራሽ አይፈልግም። ሀይሚም ስለ ብሩኬ መጥፎ ነገር እንድታወሩ ምንም ነገር እንድታደርጉት ነሽ ምላሳም፣ እንደው ምላስሽ ለለለለያደነቀው ሁሉ አፍቃሪ አይደለም። በነገራችን ላይ ማለት ነው። አናቂ ሁሉ አፍቃሪ አይደለም። በርግጥ አፍቃሪ ይኖር ይሆናል፣ አይኖርም ማለት አይደለም። እኔ እንደራሴ ስገልጸው፣ እንደራሴ ስገልጽ እኔ ለምን እንደዛ ስለሚሉኝ ነው። አሁን ዝም ብሎ ተመት ተነስተው አፍቃሪዎች ምናም ናም እንለ አሁን እነዛ ሰላሳ ሁለት ሴቶች አይቻለ ግ ምን እንደሆነ ማለት ነው። ምንም ምንም አንቸው ከምታወሪው ጋር አይገናኝም። ሽህቲ ማለት ነው። ቅቤ ዋጭ መጀመሪያ ሲበላ ሲጀመር ሲጨመር ሀይሚ ከብሩኬ ከህይወቱ ብትወጣ እንኳን ማለት ነው ሌላ ሴት ጋ በፍጹም አይሄድም። አሁን ማለት ነው መስፈርቱ አደለም ሲጀመር ማለት ነው ከሀይሚ ጋ እኮ ሰርተው አብረው አድገው ሰው የደረሰበት ጋር ሲደርሱ ነው ሁሉም ነገር ሊፈጽሙ የነበሩት። አሁን እኮ ጀስት እንደ ባለፈው ቆኔ እኮ የማ እንደሆ እንኳ አላቅም ብላለች። ሀይሚ አንዳንድ ጊዜ የምትናገረው ንግግር ጠቄ ነው። ጠቄ እና ብሩክ በአሁን ሰዓት ላይ ሀይም ብትሄድ ከህይወቱ ብትወጣ ማለት ነው ከሌላ ሴት ጋር በፍጹም አይሆንም፣ በፍጹም ማለት ነው። እና ብዙም አትጨነቂ። ደግሞም ቢሰለፉለት እንዴ ቴዲ አፍሮ ከቴዲ አፍሮ በምን ያንሳል? እሱ ከቴዲ አፍሮ ብሩክ በምን ያንሳል? እንዲ እስኪ እስኪ እንዲ እስኪ ስነ ምግባሩን እንዲ እስኪ እስኪ ዝም ብለሽ የኔ ጣጣቴ የኔ ጣጣቴ እንደው ቅቤ ያለዋጦሽም ሴቶቹ አላለችም እንዲህ ደግሞ እና የወደዱት ሁሉ ሴቶች አፍቃሪዎቹ አይደሉም። አንዳንዶቻችሁ የማይገባችሁ ነገር ይሄ ነው ገባችሁ። አንዳንዴ ወንድም ያላችሁ ወይም ደግሞ በአባታችሁ ሳይዝ ወይም ደግሞ ልጅ ያላችሁ በእንደዚህ አይነት ጊዜ ስታዩት ማለት ነው ስታዩት፣ ብሩክ አሁን ያለበት ነገር በጣም የተወዘጋገበ ነው። እንደ ማንኛውም ሰው ታዝናላችሁ። ሰው ሃይሚ ለምንድን ነው ወደ ራስሽ የማትመለሽው? ለምንድን ነው በዚህ ልክ ሶሻል ሚዲያ ላይ የፈለገ ነገር አፍቃሪሽ ቢሆን እንደዚህ ለምን ታረጊያለሽ? ግፉ ላንቺ ነው። ነገ አብራችሁ ነው የምትኖሩት። ክፉ ደጉን አብራችሁ አሳልፋችኋል። ይቺ ነገር ፕራንክ ናት። እንዴት ስታት አድርገሽ ይህ ሁሉ ጊዜ ብዙ ሰው ፊት አድርገሽ ለምን ታጣየዋለሽ፣ ታጋጨዋለሽ፣ ለምን ድብድብ ይመጣል ብለን አስተያየት ሰጥተናል። አስተያየት መስጠት ደግሞ ግዴታ ነው። ብሩክን ደግሞ እኛ ለብቻ እኔ ለምሳሌ ብሩክን ለብቻ ቲክቶክም ሆነ ምንም ሆነ የምፖስትበት ምክንያት ሀይሚን ለብቻ እየፖሰቱ ስለ እሷ ብዙ ያወራሉ። እኔ ስለምን ስለ ብሩኬ ፖስት አላወራም እንደዛ ነው። እኔ ፖስተው እንጂ እኔ ብሩኬን ፈልጌ ወይም ብሩኬን አፍቅሬ ወይም ደግሞ አይደለም፣ ግን በማንነቱ በስብእን ነው እንዳንድ እንደ ወንድሜ እወደዋለሁ። እሱ ባያቀኝም ያቀኛል። ደግሞ እሱ ሚዲያ ላይ ነው ያለው፣ እኔም ሚዲያ ላይ ነው ያለው ሶ ሚዲያ ላይ ነው የምንተዋወቀው። ሀይሚንም በሚዲያ ነው የምናውቃት። ሶሲንም በሚዲያ ዳኒንም በሚዲያ ግን በሚዲያ ስናውቃቸው ከሁለቱም ከሀይሚም ለራሴ የምፈልገውን ጥንካሬ ወስጃለሁ። ከብሩክም ለራሴ የምፈልገውን ስብዕና ወስጃለሁ። በዛ መካከል ብሩክም ሲያጠፋ፣ ብሩክ ለምን እንደዚህ ያደረክላለሁ፣ ሀይሚም ስታጠፋ፣ ሀይሚን ለምን እንደዚህ ታደርጊያለሽ። አሁን በጣም እየበዛ እንደው ሲጀመር ሃይሚ የተበላሸችው መቼ እንደሆ ልንገራቸው። ፍጼን ሶስት ቀን አራት ቀን ፕራንክ ካደረገች በኋላ በቃ ሀይም የዛን ጊዜ እንደተበላሸች በዛን ጊዜ ቤተሰቦች፣ አሁን የዛን ሰዓት በጣም በቃ የምር የተጣሉ መስሏቸው ብዙ ሰዎች ልባቸው ተሰብሮ ነበር፣ በጣም ብዙ ሰዎች። ከዛ ፕራንክ ነው ላ ስትናገር፣ የኒ ጀግና፣ የኒ ምናም በቃ በዛው ተቀጠለ ይሄ ነገር። አንድ የምትኒ ከሆነ አለች አጅሬቷ። የሳምንትም፣ የአስራ አምስት ቀን እያለች አመጣችሁ። ከዛ ብሩክም ተነሳ የዛን በቀል በሶሲ አስራ አምስት ቀን ነው ሁለት ሳምንት ፕራንክ አደረገ። ድብልቅልቅ ወጣ። የዛን ሰዓት እንደዚሁ እንዳሁኑ ጭራና ቀንዱ የሚለይ ፕራንክ ተሰራ፣ ትርምስምስ ወጣ። ያው አልቅሳ መልስ፣ አልቅሳ ሃይሚ ራሱ አልቅሳ ነው የታረቀችው። እሱ ጊዜ ልስጥ ብሎ ዝም ብሎ እሱ እንደሆነ በውስጡ ነው እንጂ የሚያለቅሰው ሰው እንደዚህ እምባጠባ ይሉ መቼም። ጠብ እንዳይል ደግሞ እንዳታሳፍረኝ፣ ቦቦዋ አንድ ቀን ሃይሚ አስቀየመችኝ ብለህ አንድ ቀን በሃይሚ ተስፋ ቆርጠህ እንደው እንዳታለቅስ አደራ በሰማይም በምድርም እስካሁን ድረስ ተመስግን እነ ኤፍሬም ሲነፋረቁ ቤኪም ሲያለቅስ አላየሁትም። ሀሰንም አልቅሷል። አብርሃምም አልቅሷል። ሌላ ማን ያላለቀሰ? እረ ሁሉም አልቅሰዋል። ኤፍሬምም አልቅሷል። ኤፍሬም የሀይሚ ወንድም። ሶ ሀይሚያ ሁለቴ ያልቅሳለች። አንዴ ከዱባይ ቅርልኝ ባክህ ብላ እግሩ ላይ ተነጥፋለች። አንድ ጊዜ ደግሞ ቡታጅራ ከሰው የሰው ሲፕራንክ ሲያልቅ ቡታጅራ ስትሄድ ዝም ብሏት። ብሩኬ ለምን ዝም አልከኝ? እኔ አንተ ስትኖር ነው ደስተኛም ሆነው ብላ አልቅሳለች። ምን ይሄ የሚካድ የሚዋሽ አይደለም። ስለዚህ እንዲህ የምታለቅሽበትን ፍቅርሽን ቅፍ አድርገሽ ይዘሽ ለማን ደስ ይበለው ብለሽ ለጠላት ተዛ ለዳኔ ክስ መስረቶ ባህል እንደዚህ አድርጎ ባህል እንደዚህ ሆኖ ባህል እያልሽ የሌለሽን ያለ የሌለሽን ለቪዲዮ ማሳመሪያ ብለሽ ያለ የሌለሽን ሀራካትሽን እያወጣሽ ለብሩክ ላይ ከምንለጥፊበት በስነ ስርዓት ፍቅር ፍቅር ብትጫወቺ አቤት የሚወድሽ ሰው አበዛዙ። እንደዚህም አትሰደቢም። ክብርሽ አይወርድም። በቃ በዚህ ልክ መስዋፋት ገቢም በቃ በቃ ድሮ ኮ ሀይሚ ጨዋ ልጅ ናት። ጥሩ ልጅ ናት። በቃ ድሮ ምንም ስሜ የላት ነበር። አንዳንዶቹ በምን ምን አግኝተን እነስ ደባት ነበር የሚሉት የሚሰድቡበት ምክንያት እያጡ ማለት ነው። ሀይሜን ማለት ነው። ቤተሰብ እና ሁሉም ነገር ጊዜው ሲደርስ በቃ ብልሽሽቱ ወጣ። አሁን ላይ በቃ ያው አንድ ነገር ስትሰሩ የሆነ ማለት ተቀባይነት ስታገኙ በዛው ትቀጥላላችሁ። በፍጹም ጀመራችሁ በዛው በቃ እያለ እያለ መጣ። ብሩክ የማይፈልገው እንደዚህ አይነት ስራ ውስጥ ገባ። ብሩክ ሲጀመር እንደዚህ አይነት ስራ አይፈልግም፣ ሲጀመር የማይችልበትም። እሱ እንደዚህ አይነት ነገር እንደዚህ አሁን ፕራንክ ማለት ውሸት ነው። በቃ ፕራንክ ማለት በቃ ዋሽታችሁ ግግም ብላችሁ በቃ ነው ብላችሁ በቃ መስላችሁ የምትገኙበት ነው ማለት። ፕራንክ ካራክተር ይፈልጋል። ብሩኬ ደግሞ አሁን አሁን እንደው እንደው እንደው እየለመደ መጣ እንጂ ጭራሽ እንደዚህ አይነቱ ነገር ማስመሰል የሚባል ነገር በፍጹም አያቅበትም ብሩክ ማለት ነው። እና ይሄንን እየመረራችሁ ዋጣ አድርጉት። ዛሬ የኔ ኑሮ ጅዋጅዌ ነው እንደ ጅዋጅዌ እያለ ቲክቶክ ላይ ፈታ ብሎ መቷል ማለት ነው። ፈታ ብሎ መቷል። ከአሁን በኋላ ደስተኛ ሆነ ትኖራለ። ባክ ማንም መጣ ማንም ሄደ ምንም አዲስ ነገር አይኖርም። እቺ ምድር እንደሆነች አንተው ተናግረዋል። ነገ ጥላናት እንሄዳለን። ሺህ ዓመት አንኖር ደግሞ ለአሁን ዘመን ደግሞ ለአሁን ወጣትነት ይህ ለአሁን ወጣትነት ምንም ያኮራ ነገር አለ? ክፉ ደግ፣ ራሱ መጥፎ ነገር ራሱ የምንነጋገርበት ጊዜ አይደለም። አንዳችን ለአንዳችን ራሱ እንደዚህ ያን ያክል ቁም፣ እንደዚህ ብዙ ምንመናቻቸክበት ጊዜ አይደለም። ጊዜው ራሱ ማለት ነው የሚያስጠላ ነው። ጊዜው ራሱ እየመነቸከብን ነው። ወጣትነታችሁን ራሱ ሳታውቁት የሚያልፍበት ወጣትነታቸው የሚቀጠፍበት ጊዜ ነው አሁን ላይ ያለው ማለት ነው። ያው እኛ አረብ ሀገር ስለሆን ከፌሽናል ስለማንወጣ ብዙ ነገር ስለማናይ ያው ላይፍን ቀለል አድርገ እናየዋለን እንጂ ኑሮ በራሱ ኢትዮጵያ ላይ አንድ እንቁላል ሀያ አምስት ብር እየተገዛ አስቡት እንግዲህ በጣም ነው የሚያስጠላው። እና በዚህ አጋጣሚ እንደውንም እኔ እና ብሩኬም በጣም ነው የማደንቃቸው እንደዚህ ሆነው እየኖሩ እንደዚህ ሆነው በጣም አደንቃቸዋለሁ። በዚህ በዚህ ጊዜ እንዲህ መሆናቸው ማለት ነው እና ሶ ሀይሚሻዬ ማለት ነው ሁሉም ነገር ይቅርብሽ ማለት ነው። ባልሽን የኔ ወለላ፣ የኔ ማር ብለሽ ጥብቅ ብትይ ይሻልሻል። ዝም ብለሽ በር አትክፈች። በር ከፍተሽ በኋላ የሆነ ሰው ዘው ካለ በኋላ ወየው፣ ወየው፣ ወየው ምንም አይሰራም። ባለፈው እንኳን እንትና መታማ ነው ስሟ ያቺ ጓደኛዋ፣ ወይኔ ሰው ስሟን አምጡልኝ። ወይኔ እራ ከሀሳን ጋር መታ፣ እንደውም ከማሄጋ ፈቅረዋለሁ ብላ እንዴት እንደሆነች ቡር ካሸንጓሊት እንኳን ሲገዛላት ለሷን እንዴ የገዛህላት እያለች አንድ ሳምንት እንቅልፍ አላስተኛ ብላት ነበረ፣ ሀይሚኑ ማለት ነው። ስለዚህ አሁንም ለብሩኬ አንድ አፍቃሪ መታ እንደው ቪዲዮ ላይ ሙጭጭ የምትልበት ሀይሚ ማለት ነው። ከነበረችበት ራሱ ማለት ነው መንገዱን ሁሉ ትተው ነበረ፣ ወደ ብሩክ ጋ ጥምጥም የምትለው ማለት ነው። ስለዚህ ለማንኛውም ቤተሰቦች መጨረሻውን እኔው ዝም ብለን እና ሶሲዬም አደራሽን ክፉ ነገር እንዳታረጊ ታይሜና ብሩክ ባሌን ደብድቦታል እኔ ሚስትህን እደበድባታለሁ ብለሽ እንደው እንዳፈነክቻት እና ሚዲያው ላይ ደግሞ ተዋርዳ እንዳናያት እና ጉድ እንዳይፈላ ምክንያቱም ብሩክ አንዴ በሴት ተደባደበ፣ ስሙ ጠፍቷል። ወንድ ነው መቼስ ምን ቢሆን ይሻላል። ሴትና ሴቶቹ ደግሞ በቃ በውሽማ ተጣሉ። በጣም ይደብራል። ስለዚህ ሶሲዬ እንደው አስተዋይ ነሽ አንቺ ትንሽ ጠንከርት ያለሽ ከሀይሚም ሀይሚ ያው ልጅ ናት። እንደው ማስተዋል አለብኝ ጸብ ሲመጣ አይ ዝም በይ እህቴ ብለሽ ላሽ ብለሽ ባላየ ለፊያት ማለት ነው እና ያው ነጻ ታወጫልሽ ባልሽን ብዬ ተስፋ አደርጋለሁ። ሌላው ውድ ቤተሰቦች እንግዲህ ያው ሁለት መቶ ሺ ከሞሉ በእርግጠኝነት ያቆማሉ ይህን ስራ ብዬ ተስፋ አደርጋለሁ። እንዲሁም ደግሞ ዛሬ እንጃ ደስ ባለ ቪዲዮ ይመጣሉ ብዬ ተስፋ አድርጋለሁ። ምክንያቱም ብሩክ እየሳቀ ነው ያለው። እንግዲህ አላቅም እነሱ ኮ ቲክቶክ ላይ ይስቃሉ፣ በኋላ ቪዲዮ ላይ ነው የሚጨቃጨቁት። የሚገርመው ነገር መጀመሪያ ሲገናኙ ወይ ዛሬ ስፔስ ፈጥረዋል ምናምን ልና ልክ ሰያቸው መጨረሻ ላይ በቃ ጸጉራቸውን እና ጸጉራቸው ይነቃቀላሉ። እና ይህም እንግዲህ የሚያጨቃጭቃቸውን ፍቅርም ሊሆን ይችላል። እንግዲህ አላቅም ብቻ ግን ባጭሩ ሰላም ቢወርድ በጣም ደስ ይላል በጨረቃ ፋሚሊ ላይ ምክንያቱም ለፍተውበታል፣ ተሰድበውበታል፣ ሰብስክራይበራቸው እየተነሳ ስለሆነ በዚህ ውባ ይቀጥል በጣም ደስ ይለኛል። ውድ ቤተሰቦቼ፣ የእናንተም ሀሳብ አስተያየት ላይ ኮመንት ላይ እንጻፉላት። ሀይሚን ብትሆን በቃ ወደ ቀልቧት መለስ፣ በቃ ምንም ያመጣ ያም ሄደ ያው ነው ብሩክም ያመጣ ያ ሄደ ያው ነው። ስለዚህ ይህን ነገር አርጌ ሀይሚ ካላማ አስተናከልኳት ብሎ ከሚጸጸት ለሀይሚን በጣም በጣም ይጠነቀቅላታል። በነገራችን ላይ ማለት ነው እኛ እንደምናስበው አይደለም። ሀይሚም ለብሩኬ በጣም ትጠነቀቅላታል፣ ግን እልህ የሚባል ነገር አለባት። ሀይሚ እልህዋ በቃ ድርቅ ነው የሚያደርጋት። ብሩኬም በቃ ለምን ይላል፣ በቃ እሱም ድርቅ ከሷ እኩል በቃ። ግን ብሩክ ይሻላል አንዳንዴ ሳስበው፣ ምክንያቱ አንዳንዴ በቃ የሆነ ሲነግሩት ነገራቶችን ዝም ይላል። ዝም ዝም ዝም ዝም በሚልበት ጊዜ ደግሞ ሀይሚ ደግሞ ጭራሽ እያስተዋለችው ፎከስ እያደረገችው አይደለም። ገባችሁ? ለዛም ነው አሁን እንደዚህ ፉክክር የያዘው ብሩክ ወንድ ልጅ ደግሞ ራሱን ማስከበር አለበት። ሴት ልጅ ራሷን እንደምታስከብረው ሁሉ ወንድ ልጅም ራሱን ማንነቱ፣ ክብሩን ማስከበር አለበት። ስለዚህ ሁለታችሁም ጋር ይሄ ድርቅ ያለ እልህ ቢቀርባቸው በጣም ጥሩ ነው። ምክንያቱም ለወደፊትም ቢሆን ኑሯችሁን ያበላሻል። ይሄ ሁለት ድርቅና ምንም አይጠቅምም። እና አንዳንዴ ሀይሚ ለመረዳት ሞክሪ፣ ብሩኬም አንዳንዴ ጩኸትህን አስተካክል። በእርግጥ የሚጮኸው በምትናገረው ነገር ስለሚናደድ ነው እና ጩፈት ከዱል ላይ ይብሳል ብላለች ባለፈው። እና ጥሩ አይደለም ብዬ አስባለሁ። ኔ በእኔ አመለካከት በቃ አላ አይደለ ነገሮች ሁሉ ያልፋሉ። ሁሉም ነገሮች ሁሉም ያልፋሉ። ረገብ ሰከን ማለት ነው። ማታ በጥሩ ሁኔታ እንጠብቃለን። መልካም ቀን።